ይፈታል እና አሁን ይሄ ነገር ወዴት እያመራ እንደሆነ አላውቅም። በተለይ የልውል ነገር ልውል ካገኙት ማናቸውም አይምሩት ማናቸውም እስካሁን ድረስ በጣም ብዙ ነገሮች በእነሱ ዙሪያ የስንት ሰዎች እያገኙ መረጃቸውን ሁሉ ነገር ያውቃል። ልውል ማለት እንግዲህ ፈጣሪ ይጠብቃቸው። እኔ ሌላ ምንም አለም እንደው እንደሰው የማይሆን አምላክ ፈጣሪ ይጠብቃቸው ብቻ ሰው ተነግሮት ተነግሮት ካልሰማ ምንድን ነው የምትሉት? እኛ የሆነ ስልክ ስለተደወልላችሁ እዚህ ቦታ አለ ስለተባላችሁ አትሂዱ። ሰው ቤት ክፍት ሆኖ ካገኛችሁ በደንብ እንትን መጀመሪያ ፈትሹ። ዝም ብለህ አትግባ፣ በር ከፍተህ አትግባ እያለ ይሄ ደግሞ ስልክ ስለተደወለለት እዚህ ሆቴል ነው ያለው ተብሎ እንትኑ አድራሻው ምኑ ስለተላከለት ቀጥ ብሎ እዛ ቤት ምን አይነት ድፍረት ነው ግን? እንዴት አይነት ልብ እንዴት አይነት በእርግጥ ወንድ ነው አውቃለሁ? በጣም ለምንም ነገር እጅ የማይሰጥ ጀግና እንዲሆን አውቃለሁ። ግን ይሄ የህይወት ነገር ነው ህይወት የህይወት ጉዳይ ነው። የሆነ ነገር ከሆነ በኋላ ወይኔ ምናምን ከማለት መጠንቀቅ አይሻልም? ባለፈው አይቷል። ስንት ቀን ታግቶ ነበር ልኡል ራሱ። በጣም አሰቃይተውት ነበር። ታስታውሳላችሁ፣ በተለይ በመስፍን ዙሪያ እና ይሄ ሰው አሁንም፣ እኔ በስማም ዛሬ ፈጣሪ አውጥቶታል። ዛሬ እነሱ እንዳሰቡት እቅዳቸው ከሽፎባቸዋል እንጂ ልኡልን ለማገት ነበር እዛ ቦታ፣ አበበ ኑሮ ሳይሆን እነሱ ያሰቡት ልኡልን ለማገት ነበር። ግን ደግሞ ፈጣሪ ታውቃላችሁ፣ የዋህነቱ የናቱ የእናንተም ጸሎት ተጨምሮ ከወጥመዳቸው ባለፈውም እንግዲህ አይታችኋል። የፍቅረኛ ተብዬዋ የአበበ ፍቅረኛ ናት ተብዬዋ ለሱ የተዘጋጀ ሽጉጥ ነበር ለእሷ የሆነው እና ዛሬ ራሱ ለሱ የተዘጋጀው እንግዲህ ያልታሰበ ነገር እዛ ክፍል ውስጥ የተገኘው ነገር እኔ እውነት ቪዲዮን መጀመሪያ እንትን ላይ አስገባላችኋለሁ። እኔ እኔ እንደደነገጥኩ እናንተ ምን አይነት እንትን እንደሚሰማችሁ አላውቅም። እውነት እኔ አንዳንድ ጊዜ በተለይ ልኡል አቤል ሁል ጊዜ ነው የማስባቸው። የእውነት አንዳንዴ መወለድ ቋንቋ ነው። እነሱ የሆነ ነገር እንዳይሆኑ እንዳያግተዋቸው የሆነ እንዳያሰቃዩአቸው ሁልጊዜ በቃ ይህን ነገር ነው እንትን የምለውና ምን አይነት ምን አይነት እንትን ውስጥ ነው? አረ እንደው ወይ እኔ በእነሱ የሆነ ነገር እኔ በውስጥ የሆነ አትጻፉልኝ። እነሱ ቪዲዮ እስከሚሰሩ ድረስ ምንም አይነት እንትን አትስጡኝ አትስጡኝ። እኔ አንዳንድ ጊዜ ለምንዶ ታውቃላችሁ በጣም ይጨንቀኛል። በቃ ስለ ልኡል ስለ አቤል የሆነ ነገር ሆኖ እንደዚህ ሰው ሊያግታቸው ወጥመድ አዘጋጅተው ጠበቋችሁ፣ እንደዚህ የሚል ነገር ሲጽፉልኝ እኔ እንደውም እዚህ ጋር እናንተ ጋር የማመጣው በጣም ትንሽ ትንሹን ነው። የተላከልኝን ሙሉ አምጥቼ ባሳያችሁ እናንተ ትደነግጣላችሁ። ለእናንተ ሳስብ ነው። በጣም እንትኗን ጫፏን ነው እኔ የምነግራችሁ። ምክንያቱም በራሳቸው እንድታዩ ብዬ በእኔ ልባችሁ እንዲሰቀር ስለማልፈልግ ማለት ነው። እኔ በጣም ስጨንቀኝ እዚህ ጋር መጥቼ ለእናንተ ሳወራችሁ፣ የእናንተን ኮሜንት ሳነብ እኔ ትንሽ የራሴ እንትን እንትን ይለኛል እንጂ በጣም እኔ ልኡል ብዙ ጊዜ ተነግሮታል። እንደውም አሁን አቤል በጣም ጎበዝ ሆኗል። ሲሄድም ሲወጣም ሲገባም በደንብ ራሱን እየተ እንትን እያለ ነው ልኡል ግን ምንም በቃ እሱንም እኮ ይፈልጉታል፣ ልክ እንዳቤል። ለምንድን ነው የሚዘናጋው? እንዴት አይነት እንደው ሰው በራሱ ካልደረሰበት እንትን አይልም። ከአንዴም ሁለት ሶስት ጊዜ ታግቶ አይቶታል እኮ ልኡል እንዴት እንዳሰቃዩት። እንዴት ነው እኔ ምን አይነት ምን አይነት ምን አይነት እንትን እንደመጣብን አላውቅም። በተለይ ይሄ ኩርት የሆነ ማነው ስሙ አበበ የተባለው ሰውዬ እንደሱ እየተጫወተበት ሰው የለም። አሁን ስልክ እየደወሉ እዚህ ቦታ አለ የሚሉት የአበበ ሰዎች ናቸው ለልኡል። እንግዲህ የልኡልን ስልክ የማያውቅ ሰው የለም፣ ሁሉም ያውቃሉ። የደወለው ሁሉ እዚህ አለ አለች እንትን አለ ከተባለ የእኛ ደግሞ ተነስቶ ይሄዳል። እነሱን እሱ አንድ እና አንድ አበበን ይዞ ማሳሰር ነው የሚፈልገው። ፍትህ ለሚፈልጉ በጣም ብዙ በማያውቀው ነገር ማነው ስሙ አሉ አቤል ሲሰቃይ እያየ ወንድሙ በውሸት ምለውበት በውሸት አሰተኛ መረጃ ሰጥተው ልጁን ሶስት ቀን አራት ቀን አሳስረው በሱ ምክንያት ሁለታቸው ተጣልተው ነበር። እግዚአብሔር ይመስገን አሁን ታርቀዋል። ግን ይህን ሁሉ ያደረገው ይሄ ነው፣ አበበ ነው ካዲ እዛ ቤት ውስጥ ቁጭ ብሎ ዘጠኝ ወር ሙሉ ሲበላ፣ አሁን ግን ገንዘብ ልቡን አደፈ ነው በቃ። የሚሰራውን የሚያየውን ምንም ነገር አያውቅም። እንደፈለጉ ከሊያ ጋር ይወጣል ይገባል ሊያ ጋር አንገናኝም ሲል ነበር ባለፈው አይደለም። ይሄ ይሄ አበበ ይቅርና ማቴዎስ የተባለው ሰውዬ ከአበበ ጋር እየተነጋገረ ምን እንደሚሰሩ ወደፊት ምን እንደሚያቅዱ ያቀዱላቸው ልዑልን ወይ አቤልን ለማገድ ይህ ሁሉ ድራማ፣ ይህ ሁሉ ሴራ ትናንት ዕለት መጥቶ የውሸት ድራማ ሲያወራ የነበረው ማቴዎስ ራሱ ከነሱ ጋር እየተባበረ አብሮ እየሰራ ነው ያለው። እንዴት ነው ሁሉም አይገባቸው? እንዴት እንዶ ፊት ለፊታቸው መጥቶ ይሄ ሰውዬ እንደዚያ ሲልኳን ነገ ጠዋት ዛሬ የተዘጋጀው ወጥመድ ለሱ ሳይሆን ለሌላ ሰው ሆኖ ነው እንትን ያለው ያለፈው፣ እግዚአብሔር ይመስገን። ግን ሰው አንድ ቀን ከስህተቱ ካልተማረ ነገ መልሶ የሚገባበት ከሆነ ይሄ ምን አይነት እንትን እንደሆነ አላውቅም። እኔ እናንተ ራሳችሁ፣ ኧረ በመድኃኒዓለም ሰው እንዴት ነው ሰው፣ አትሄድ፣ አትሄድ፣ የተደወለልህ ጋር ሁሉ አትሄድ የሚል ኮሜንት ሞልቷል። እንዴት ነው ኮሜንት የማያነቡ እነዚህ ሰዎች? እኔ እኮ በእነሱ በነሱ ልቤ ባፌ ልትወጣ ነው። የሆነ ነገር ስሰማ ልክ እዚህ ጋር ኮሜንት እንደሚጽፈው እንደተመልካች ተመልካች እኮ እነሱ የራሳቸው ሕይወት አያሳስባቸውም። ታውቃላችሁ፣ እናንተ ኮሜንት የምትጽፉት እንደምትጨነቁላቸው፣ እነሱ ለራሳቸው ይሄን ያክል ጊዜም ይሄን ያክል ምንትን አይሰጡም፣ ትኩረት አይሰጡትም። ምን አይነት እንትን እንደሆነ እዩ። እንግዲህ እናንተ ራሳችሁ ስታዩ በራሳችሁ እኔ አንዳንድ ጊዜ ዝም ብላችሁ አይታችሁ አይታችሁ አይታችሁ፣ እነዚህ ሰዎች ግን መጨረሻችሁ ምን ይሆን ጌታ ሆይ! ለራሳችሁ ምንም አያስቡም እንዴ? ቆይ ምንድን ነው? እኔ ልውል በተደጋጋሚ፣ እኔ ብቻ አይደለሁም፣ እናንተ ተመልካቾች ልብ ብላችሁ እዩ። በተደጋጋሚ ሰው ቤት ሲገባ ካያችሁት ዘው ብሎ ነው የሚገባ ልውል። እንደውም አቤል ጎበዝ ነው። ትንሽ አቤል ይሻላል። ይጠነቀቃል። ማን ነው የሚጎደው በኋላ? ራሱን ራሱ ራሱ ካልተጠነቀቀ ለራሱ እኔ እኔ አላቅም ጋይዝ። ኦፍ! ሰው ንገረው ምከረው ምከረው ምከረው እምቢ ካለ ምንድን ነው የሚባለው? እንግዲህ እኛ የአቅማችን ያክል ደከምን ለፋን። እንደዚህ አታርግ ልውል፣ ስልክህን ለሰው አትስጥ ልውል፣ ስልክ የደወለልህ ሁሉ ልውል አትሂድ እያልንን ደከመን። ብዙ ነገር እንተናገርንን የአበበና የልያው ወጥመድ ውስጥ ለመግባት በጣም ቸኩሏል በጣም። የሚምሩት መስሎታል ካገኙት ከያዙት እጃቸው ውስጥ ከገባ የሰይጣን ጆሮ ይደፈን የሚምሩት አይደሉም። እሱ ግን አበበን ይዛለሁ ብሎ ራሱን ችግር ውስጥ ለመክተት ይሯሯጣል። እንግዲህ ይህ ሁሉ የልኡል ስራ ነው። እኔም ምንም ላደርጋችሁኝ፣ ማለት አንዳንዴ ካቅማችሁ በላይ የሆነ ሰው መክራችሁት ነግራችሁት ካልሰማችሁ ምን ታደርጉታላችሁ እንዴ? አበበ እንዲሁም ኬትም አያመልጥም። ሊያም ኬትም አታመልጥም። የጊዜ ጉዳይ ነው፣ ሁሉም እጃቸው ውስጥ መግባታቸው አይቀርም። ወይ ማቴ! መከራው፣ መከራው፣ መከራው ለሀገሪቱ። እኔ በመጀመሪያም በመጀመሪያም ገና አሁን ገና ሲመጣ ጀምሮ ይህ አበበ የተባለው ሰውዬ ከልዑል ጋር ሲቀራረብ ጀምሮ ደስ አላለኝም ነበር እሱ ሀ ብሎ ከጀመረ ከመጣበት እንትን ጀምሮ እንግዲህ በሱ ችግር ውስጥ በጣም ብዙ ነገሮች እየተፈጠሩ ነው። እያያችሁ ነው ተመልካቾችም። ልኡል የልኡል ጥፋት እዚህ ጋር ምንድን ነው ካላችሁ ልኡል መሄድ የለበት በቃ ሰው እዚህ ቦታ አለ ስለተባለ ብቻ እነሱ ስንት ጠላት አለባቸው ስንት እንትን አለባቸው። ራሳቸውን ጥላቸውን እንኳን ማመን የሚያቅታቸው ሰዎች ናቸው። ስልክ ብቻ ስለተደወለለት አበበ እዚህ ቦታ አለ ስለተባለ ብቻ መሄዱ እኔ እንደውም ዛሬ ፈጣሪ አውጥቶታል ስላላገቱት ማለት ነው። ያው ልኡል ብዙ ጊዜ ይነገረዋል። ከነገራችን ላይ በኮሜንት ብቻ ሳይሆን በውስጥ ብዙ ነገር እንትን ይባላል ግን እኔ አላውቅም ብቻ። አንዳንድ ጊዜ እየነገርሽው ሰው ራሱን በራሱ ችግር ውስጥ የሚከት ሰው ትንሽ ለሱ የሚከብድ ይመስለኛል። ትግስት ያስፈልጋል። በተለይ በነዚህ በአበበና በልያ ጉዳይ እነሱ ልውልን እልህ ለምንትን ለማለት ሰው የላኩ ልውል አቤልን ብቻ አይደለም የሚከታተሉት ልውልን ራሱ ሲወጣ ሲገባ እንግዲህ የነሱ ሰዎች ከጀርባ ናቸው እየተከታተሏቸው። ይህም ሁሉ ልዑልም ተናግሯል እዚህ በፊትም። ሰው ያው እነሱም ሲጀመር ውጭ ላይ ምግብ አይመገበውም፣ ምንም አይነት ሻይ፣ ምንም አይነት ነገር ቤት ውስጥ ብቻ ነው። አሁን እፈራላቸውን ነገር ቢኖር ምግብ የምታበስልላቸውን ሴት እነዚህ ተንከሲስ አግኝተው እሷን በብር እንዳያታልሏት እፈራላቸዋለሁ። በቃ የሁል ጊዜ እንትን እሱ ነው። ምክንያቱም ባለፈው ካስታውሳችሁ በመስፍን ሰዓት ምግብ በምንም በምንም አሉ እነሱን መያዝ ሲያቅታቸው በስከ መጨረሻ ምግብ የምሰራላቸው እሷ ግን ታማኝ ሆና አይቃቃችኋል። አንድ ሰው ብቻ አይደለም የሚጎደው እዚህ ጋር ምግብ የሆነ የሰይጣን ጆሮ ይደፈን። ካሜራማን ከካሜራ ጀርባ ያሉት ወንድሞቻችን ብዙ ናቸው እና እሷ ግን በብሩ ሳትታለል የእነሱን ህይወት አትርፋላቸው፣ አይታችኋል። ባለ ሁለት ምኝታ ቤት ተሸልማ ምን እንዳደረገላት ልዑል ማለት ነው። እና አሁንም አንዳንድ ሆዳም ሴቶች አሉ፣ ወንዶች ብቻ ሳይሆን ሴቶችም አሉ። በብር ህይወታቸው የሚቀየር ይመስል የሰውን ህይወት የሚያበላሹ እና እንደዚህ አይነት ሰው እንዳይፈጠር፣ እንደዚህ በብር እንዳትታለል ብቻ ነው እሱን ብቻ ነው ምፈራ ከዛ ውጭ ልውል እዚህ ቦታ ናት ሲሉት መሄዱ በፍጹም እኔ አልተዋጠልኝም። ቢይዙትስ? ቢታገትስ? በኋላ ማን ነው ለዚህ ልጅ እንዲህ፣ እራሱ ቁሞ እንኳን እየተንቀሳቀሰ ይሄንን አንድ አበበን ለመያዝ በጣም ጊዜ እንትን እያለባቸው አይደለም እሱ እጃቸው ውስጥ ገብቶ ይቅርና፣ ጥንቃቄ እያስፈልገዋል ለምንም ነገር። እያንዳንዱ ነገር በችኮላ የሚሆን ነገር ስላልሆነ ማለት ነው። እግዚአብሔር ባለ ሰዓት ነው ሁሉም ነገር የሚሳካው። ብዙ እነሱ በደከሙ ብዙ እነሱ በንትን ባሉ ምንም ይሆን ነገር ስለሌለ ግን ስለ ሁሉም እግዚአብሔር ይመስገን፣ ዛሬ ስላለያዙት። እንግዲህ ደግሞ አንዳንዶቻችሁ እንደዚህ አይነት ነገር ሳወራችሁ ልኡል ታገተ ወይ እንደዚህ እያላችሁ እንዳትጨናነቁ፣ ወጥመድ አድርገው ግን አልተሳካላቸውም፣ አላዙትም ማለት ነው። በሱ እንትን ያሉት ሌላ ሰው ነው። እንደውም ከነ ልዑል እጅ የገባው የነ ሊያ ሰው ነው። እንደውም ልዑል የያዘው ማለት ነው። ግን ወጥመዱ ግን የተዘጋጀው ለልዑል ነበረ። ዙሮ ሌላ ሰው ነው እንትን ያለበት። እግዚአብሔር መስኪን ልዑል ስላልሆነ ማለት ነው። ልክ እንደባለፈው እንደ ፍቅረኛ የተባለችው እንደ አበበ ፍቅረኛ ምን እንዳደረገች አይታችኋል። መደጋገም አልፈልግም ስላያችሁት እና እንደዚህ አይነት ወጥመድ ነው ዛሬ የሚያዘጋጁት። ልጁ መጥቶ ላሳይህ ያለበት ሆቴል ብሎ ልዑልን ይዞት እየሄደ ነበረ። እንግዲህ ልዑል ሰዎች ደግሞ ካሜራማን እና አንድ ሁለት ነበሩ። በቃ በችኮላ በችኮላ ነው የወሰዷቸው፣ ምክንያቱም አበበ እንዳያመልጥ እዛ ቦታ እንዲወጣ ምናምን እያለ ልጁ ቤት መጥቶ የሚመሰራበት ቤት መጥቶ ነው። እንግዲህ ይሄ ሰው እኔ እኮ የሉውን ነገር በጣም የሚገርመኝ ሰው መስሪያ ቤቱ ድረስ መጥቶ እዚህ ቦታ ነው ብሎ ስለ አብሮት ተከትሎ እንዴት አምኖት ይሄዳል? በደንብ ለምን ይሄ ልጅ ልጁ ደግሞ ሲያወራ አስመሳይ አስመሳይ ሲያወራ ማለት ነው ልክ እውነተኛ ታሪክ እውነተኛ እንትን ይዞ እንደመጣ ሙሉ ያወራል። በቃ አሳመነው፣ ልዑል አመነ፣ እውነትም አለ ብሎ ተነስቶ እዛ የተባለው ቦታ ሲሄድ፣ ኧረ እንደው አንዳንዴ እግዚአብሔር ግን እውነት ጥሩ መልካም ነገር ስሰሩ በምትሄዱበት ሁሉ ፈጣሪ ለእናንተ የተዘጋጀው ወጥመድ ይከሽፋል። አያችሁ፣ የልዑል የዋህነቱ ልኡል፣ ለብዙ ሰዎች ለስንት ሰዎች መፍትሄ የሚያመጣ ወንድማችን ነው። ግን ሰዎች ደግሞ ለሱ ጉድጓር ሲቆፍሩ፣ እሱን ለመጣል፣ እሱን ትን ለማለት ምንም አልተሳካላቸውም። በስተ መጨረሻ የእነሱ ቅሌት፣ ውርደት እንደዚህ እየከሸፈባቸው ነው። ገና ነገም ሌላ ነገር ይመጣል። እኔ ሁልጊዜ የምፈረው አቤልን ነበር ግን ዛሬ ልኡልን ደግሞ እንደዚህ ወጥመድ እንትን ይሉታል ብዬ በፍጹም እኔ አላሰብኩትም። ግን ለበጎ ነው ይማራል ብዬ አስባለሁ። ከአሁን በኋላ ስልክ ሲደወልለት አይሄድም ብዬ አስባለሁ። መቼም እኔ በዚህ ካልተማረ አላውቅም። የእውነት እንዲህ ማንም ሰው እኮ አያደርገውም እኮ ጥላትሽ ቤት መጥቶ እዚህ ቦታ እንትን አለስ ብሎ ተነስቶ ሊወስድሽ ቢመጣ እኔም ሆንኩ ማንም ሆነ ማንም ሰው አያደርገውም። እኔ የልኡል የዋህነት በጣም ይገርመኛል። ሰው ያምናል በጣም በቃ። ሁሉም ሰው እንደ ራሱ ይመስለዋል። ስንት አስመሳይ ሰው አለ። ወይኔ አምላኩ ትዕግስቱ ስጠይ ትዕግስቱ ስጠይ። በስንቱ በስንቱ አየነን እኛ እነሱን እንትን በማለት ለነፍሳችን ልባችን ከቀን ቀን ምን ሆኑ ምን አደረጉ መንገድ ጠማችሁ እያነን እኛ። እንደ ተመልካች እኮ የሚጨነቅ ሰው የለም፣ እውነት ለመናገር እዛ እነሱ በዛ ቦታ ላይ ሁነው እንትን የሚሉትን ያክል እኛ የምንመለከተው ነው የምንጨነቀው። ወይ እኔ በጣም ነው እንትን ያልኩት። እኔ ደግሞ በተፈጥሮዬ የሆነ ነገር እንትን ከሰማሁ በቃ፣ ወይም አለመስማት ካልሰማሁ ችግር የለብኝም። የሆነን ነገር ከሰማሁ ወይ እነሱ ቪዲዮ ሰርተው የሆነ ልብ አንጠልጣይ ጋር ካቆሙት አይመሽም፣ አይነጋም በቃ ቀኑ እርዝመቱ ልነግራችሁ አልችልም። እና እግዚአብሔር ይመስገን እና ልኡል አልተያዘም። ደግሞ ከአሁኑን እንዳትጨው ያዙት ወይ ምናሉ እንዳትሉ፣ ግን ወጥመድ አዘጋጅተውለት ወጥመዱ ከሽፎ ለልኡል የተዘጋጀ ለሌላ ሰው ሆኗል፣ ብቻ እግዚአብሔር ይመስገን። ለማንኛውም የምወዳችሁ እንግዲህ የዛሬው ቪዲዮ ይመስላል። ከተመቻችሁ ቪዲዮ ላይክ እያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ደህና ሰንብቱ እያልኩኝ ሀገራችን ኢትዮጵያ ሰላም ያደርገው። ባላችሁበት ሰላማችሁ ይብዛ ባይ